ቡና በጣም ጠጣ ነበር። የሚገርም በጣም ስለ ቡና ትክክል አይደለም ብሎ ሞገትኝ እና ተከራከርኩት በጣም ለሁለት ቀን። እንዴት ቡና እንዴት አጥያት ይሆናል እኔም እየጠቀስኩ ማውቀውን እሱም በጣም መጣ። አሁን ነገ ጊዮርጊስ ነው የምትገባ ፀበሉ እንዲህ እንዲህ ኃይል ያለው ፀበል ነው እና ጊዮርጊስ ሊቀጣ ይችላል። እዚህም ለማን ጠጥ ይቻለሁ ቡና ጠጣሁ አልኩ። ስንት ቀን ጠጣ አልኩ። አንድ ቀን ጠጣሁ አልኳቸው። ስል ቡና መጠጣት የለብም እዚህ ፀበል ቦታ ቡና አይጠጣም እና ብሎ ቆንና ሰጡኝ። የጭንቀቱን መንፈስ የቡና መንፈስ ሌላ ጭንቅላት ተፈጠረልኝ፣ ሌላ አስተሳሰብ፣ እንደ አዲስ ሰው። ግን መጀመሪያ ሲመለሰኝ እዛ ላይ አስቀርቶኝ እንደውም ተከራካሪ ነበርኩ። ቡና በየትኛው እምነት ነው የሚከለከለው ያል መጽሐፍ ቅዱስ ከራከር ነበር። ጭንቀቱ በኋላ ተገለጠልኝ። አንድ ትንባሆ እና ሌላ ሱስ የሚያደርግ ሰውና ቡና የሚጠጣ አንድ ነው። ምክንያቱም ትንባሆ የሚወስድ ሰው እኮ ከዚህ የተለየ ነገር አያደርገውም። ድብርት ነው፣ ራሱን ያመዋል ራስን ጨንቀዋል። ቡናውስ እንዴት ነበረ? አሁን ሙሉ ብዙ ሰዎች አያምኑ የሚገርም በጣም እንደምጠጣ ስለሚያውቁ በጣም እንደሚከብደኝ እነሱም ስለማይችሉት ማለት ነው። እሺ ስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህን ፕሮግራም የምትካተሉ ያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። እንዴት አላችሁ? እኛ ደህናን እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብር ነው። እንግዲህ የተለያዩ ሰዎችን ወደ እናንተ እያቀረብን እንገኛለን። በተለይ በዚህ ዘመን የብዙ ሰዎች መዳኛ ምክንያት የሆነው አሸዋማዶ ታምረኛው ጠበል በርሜል ቅዱስ ጊዮርጊስ ለሄደው ሰማቱ ቅዱስ ጊዮርጊስ ድንቅ ታምሩን ካደረገላቸው ሰዎች ጋር ቆይታ እናደርጋለን። እናንተስ ከፕሮግራማችን ፍጻሜ አብራችቶን ዘንድ ከዱ ጥሬን አስተላልፋለሁ። እንግዲህ ለዛሬም እንግዳ ሆኖ ስቱዲዮአችን የመጣው ወንድማችን ናትናኤል ይባላል። ወንድማችን ናትናኤል ሰማዕቱ ቅዱስ ጊዮርጊስ ያደረገለትን ድንቅ ምስክርነት ለእኛ ለእናንተ ሊያካፍለን ስቱዲዮአችን ተገኝቷል። እናንተ አብራችሁን ሆኖ ይህንን ፕሮግራም እያዘጋጀ ሁሌ ወደ እናንተ የማቀርበው እኔ ወንድማችሁ ዘማሪ ዳዊት ነኝ። ወንድማችን እንኳን ደህና መጣ እንኳን እስኪ ለመጀመሪያ ጊዜ በርሜል ቅዱስ ጊዮርጊስን እንዴት እንዳወቅከው ና ወደዛ ቦታ እንዴት እንደሄድክ አጫውተን እስኪ ለመጀመሪያ ጊዜ ጊዮርጊስን ያወቅሁት ከመሄዴ ሳምንት በፊት ከዛ በፊት አላቅም ነበር እንደ አጋጣሚ ለስራ ጉዳይ ድሬዳዋ ነበርኩ እና ብዙ ጊዜ የሚያስጨንቀኝ ጭንቀት ነበር በውስጤ እየተመላለሰ ወደ እግዚአብሔር ቤት እሄዳለሁ ወጣለሁ ግን አንድ ያለም ነኝ አንድ በእግዚአብሔር ቤት ጠንክሬ በእግዚአብሔር ቤት መቆየት ፈልግ ነበር። እንዳልኩ መጀመሪያ ጊዮርጊስን ያወቅኩት በዛን ሰዓት ነው ግን ዋናው እግዚአብሔርን በጸሎት ጠየቅኩት። የጠየቅኩት ጊዮርጊስን አውቅ ያልነበርም። እግዚአብሔርን ምንድን ነው የጠየቅኩት? በስጋ መመላለስ ደክሞኛል። በእግዚአብሔር ቤት በስጋ ነው የሚሄደው። ስወጣ ውጭ ላይ ያለውን ነገር በመንፈስ መቋቋም አልቻልኩም። ወይ መጽሐፍ ቅዱስ እንዳለው ለብ ያልካልወንክ ወይም ካልወንክ በመሀል ነው ያለሁት እና ያን ህይወት አልፈለኩትም ነበር። በእግዚአብሔር ጋር መኖር ፈልጋለሁ፣ ብዙ ጊዜ እታገላለሁ፣ ግን አልቻልኩም። እና በዛ ሰዓት ማርያም ቤተክርስቲያን ጠየቅኩ በጸሎት ጌታ፣ ወይ ካሁን በኋላ አልቻልኩም፣ በራሴ ማድረግ የምችለው ነገር ስለሌለ አንተ ኃይል ስጠኝ፣ ሚራክል አድርግልኝ፣ በቃ ይህን የምቋቋምበትን ኃይል ስጠኝ። ከራሴ ቃል በቃ ምንም ማድረግ እንደማልችል ወሰንኩ እና የእግዚአብሔርን አይል ጠብቅ ነበር። እንደዛ በቃ እንደዛ አይነት ክርስቲያን ሰው ለመሆን ማለት ነው። ጭንቅላቴ ለሚመላለሱ ብዙ ነገሮች አሉ እስከ መጥፎ ደረጃ ደርሻለሁ። ብዙ የሚያሳስቡኝ ነገሮች ነበሩ። እንደገና በክርስትናውም ዓለም እንደዛ እና በእግዚአብሔር ቃል መኖር ፈልጋለሁ እንዳልኖር ደግሞ ደሞ የሚያደርገኝ ብዙ ችግሮች ነበር፣ ውስጥ የሚመላለስ ማለት ነው፣ አእምሮ ውስጥ የሚቀመጥ ሊወጡም አይችሉ እና ያን በጸልዬ ሳምንት ጸልዬ በሳምንተኛው ማርያም 21 ቀን ነበር 21 ነበር እና ጉባኤ ቆይቼ ስመለስ የዛን ቀን ከስዊድን ደወለች። ማታውን ገብቻ አየው ሳይ ፕሮግራሙን አየው። በሁለት ቀን ብቻ ሁሉን ነገር አወቅ ስለብሄር ቀን ነገር የት ነው እንዴ ቦታውን ነገረች እና አላምነታው ምንም ፍራቻ አልነበረም ነበርም እና በዛ ገብቼ ቪዲዮ ሳይ የባሰ እና በዛ በሶስተኛ ቀን ከድሬዳዋ እዚህ ቆርጬ የመጣሁ ቲኬት የቆረጥኩት በመጨረሻ ሁለተኛ ዙር ላይ ነበር፣ ከመዘጋቱ በፊት እና ደውዬ እንደውም ስጠይቃት ቲኬቱ አልቋል አለችኝ። ጉዞ ለመጓዝ ጠዋት ብላኝ ነበር አልቋል በስልክ ስትለኝ፣ ወንድሜ ደግሞ አይታወቅም አጋጣሚ በዚህ በመገናኛ ነበር ምናልፍ ያለ ነው። ለምን ገብተን ቼክ አናደርግም ስንል ስንገባ የማታ አንድ ቦታ ብላ አለችን። ስትላይ በቃ የሚቀጥለው ልሄድ አልኳት፣ በዚህ ባሰብከው ይደላል የእግዚአብሔር ነገር ሆነና በዛን ቀን ተጓዝኩ፣ ባሰብኩት ቀን። እና በርሜል ጊዮርጊስን በአጭር ጊዜ ነበር ያወቅኩት በሳምንት ውስጥ ነው። በሳምንት ከዛ በፊት አላውቅም ነበር። እንዴት ነበረ እህት ስዊድን ሆና እንደነገረችህና አንተ ቦታው ላይ ስትደርስ እንግዲህ ያው ትኬቱን በዛ መቆረክና ወደ ቅዱስ ጊዮርጊስ አንተ ቦታው ላይ ጠብቀ የነበረው እና ስትደርስ ያገኘው ነገር እንዴት ነበር? የሚገርም ዩቱብ ላይ እንዳልኩ እስከሚድረስ እከታተል ነበር። ማታ ማታ አያቸው ነበር ቪዲዮዎች ሰው እና የጸበሉን አመጣት ታሪክ ሁሉ አውቄያለሁ። በቃ እና በጣም ፍላጎት ስለነበረኝ በዛ በአጭር ጊዜ ውስጥ አወቅ ሁሉ ነገር እና እሷ ከነገረች እና ቪዲዮ ላይ ካየው በላይ እኔ አሁን ለሌላም ሰዎችም እንደው መንገድ ፈልገው ቪዲዮ ለምታዩ ምንም አይደለም። እዛ ሄዶ ያየ ሰው ነው የሚያውቀው። እዛ የምታየውና ቪዲዮ ለምታዩ ከዛ በላይ ነው። ከምታየውና ከተነገረ በላይ እዛ ውስጥ ለምታዩ ነገር ከዛ ሁሉ ይበልጣል። እና ራሴ እኔ ማነኝ እዚህ ቦታ ልመጣ የተፈቀደልኝ እኔም ማን ነኝ ያልኩት። ቪዲዮ ላይ በዛ አጭር ሰዓት ነው ገባል። እዛ የተደረገ በጣም ይለያያል ስታይ። ብዙ ሰው እንደውም አይመስለውም። ከዛ በኋላ ከመጣ በኋላ ነው በላይ ነው ሁሉ ብለ ቃላቶች ስታይ ቀላል ነው ከሚያዩት በላይ ነው የሚያዩት፣ ብዙ ከሚጠብቁት በላይ ነው ብዬ ነው ማስበው። እንዴት ነበረ ታዲያ ወንድማችን ናትናኤል ቦታ ላይ እንግዲህ ንስሓ ገብተህ ተጨርሰ ነበር፣ ከዚህ ኮ? አዎ እንዳጋጣሚ ያው፣ ሰፈሬም ወደ ሀያት ስለነበር ቦሌ ሚካኤል ንስሓ አባት አጋጣሚ፣ እዛ ግቡ ሲባል አልፈለኩም፣ እዚህ መግባት ፈለኩ። ንስሓ አባቴ ጋር ንስሓ ገባው፣ የ16 ቀን ቀኖና ሰጡን። ከዛ ሳምንቱን ቀን ሰባቱን እዚህ ጨርሳለህ ብለውን በዛ ምንሳ ገብቼ ነው ሄድኩት ሳይን እዚሁ ገብቼ ነው ሄድኩት። ስለዚህ ቀጥታ እንደሄድኩ ወደ ጥምቀት ነበር። ግን ምን ሆነ እግዚአብሔር ነገር ደግሞ ቡና በጣም ጠጣ ነበር። የሚገርም ቡና ለብዙ አመታት በቀን አምስት ስድስት ጊዜ ነው የምጠጠው። በቀን በአንድ ቀን ውስጥ አምስት ጊዜ አራት ቀን፣ በጣም ስሰኛ ነኝ በቡና እና በጣም ይከብዳል። እሱ መሞክርም የማይታሰብ ነገር ነበር። እና እሁድ እንደገባ እሁድ የገባ ነው። እሁድ ቅዳሜ መሸ መንገድ ላይ ምጠጥቻለው እሁድ ከቅዳሴ መልስ ጨነቀኝ። እዛው እያለሁ ቡና አሰኘኝ በጣም እና ቅዳሴውን ለመጨረስ ሁሉ በቃ የሆነ የህመም ስሜት ተሰማኝ። ጓደኞች የወስዶ አስተኛ አድራሽ። ከዛ ስነቃ የሆነ ቁርስ በላንና ቡና ስጠይቅ እዛ አይሸጥም ገዳም ነው ተባለ። እና እንደ አጋጣሚ የሆነች ልጅ ደብቃ ከቤታ ፍልታ አመታ ሰጠችኝ። እና ቡናውን ስጠጣ እዛ አንድ ከጀርመን የመጣ ጓደኛ የነበር ክርስቲያን፣ በጣም ክርስቲያን ነው ያው ብዙ ድርሳኖችን ያነባል። በጣም ስለ ቡና ትክክል አይደለም ብሎ ሞገተኝ እና ተከራከርኩት በጣም ለሁለት ቀን፣ እንዴት ቡና እንዴት አጥያት ይሆናል? እኔም እየጠቀስኩ ማውቀውን እሱም በጣም ነገ ጊዮርጊስ ጸበሉ እንዲ ሀይል ያለው ጸበል ነው እና ጊዮርጊስ ሊቀጣ ይችላል፣ ለማንኛውም ከመግባት በፊት አስብበት ብሎ መከራ መጨረሻ እና ወደ ክፍል ስኔት ፈራው። ያው ጸበሉንም አይቼ ስለነበር ምናምን እንደዛ ሁኜ ተዳፍሬ መግባት ስለፈለኩ እንደገና ንሳ አንድ አባት ያልኩና እንዲህ እንዲህ ንሳ ገብቼ ነው የመጣሁት ግን አሁን እዚህ ሳላውቅ ቡና ጠጥቻለሁ። ቡና ጠጣሁ አልኩ። ስንት ቀን ጠጣሁ አሉኝ። ሁለት አንድ ቀን ጠጣሁ አልኳቸው ስል ቡና መጠጣት የለብም እዚህ ጸበል ቦታ ቡና አይጠጣም እና ብሎ ቆንን አሰጡኝ። እንስሳ ገባሁ እና ከአሁን በኋላ እንደውም ብቻለ እንዳጠጣ ሂድና ለጊዮርጊስ ንገረው። ቤተ ክርስቲያን ነበር እንዳጋጣሚ ሄድኩና ጸሎት አድርጋሉኝ። እዛው ጸሎት አደረኩ። ቡናውን ይከብዳል፣ ከባድ ነበር አውቀዋለሁ። እና በእዛን ሰዓት ቡናውን ትቼ ሰኞ ተጠመኩ። ጥምቀቴን በዛ ጀመርኩ ነው የምልህ። እንዴት ነበረ ታዲያ የመጀመሪያ ቀን ጥምቀት? እንግዲህ ያው ብዙ ጠበሎች አሉ። ነገር ግን ያው ገብተን እንደ ማንኛውም ጠበል እንጠመቃለን። በርሜል ቅዱስ ጊዮርጊስ ደግሞ በአፈላለቁም የተለየ ነው፣ በአጠማመቁም የተለየ ነው። አጠማመቁ ምንድን ነው? እጅና እግርህን ታስረው ነው ገና ስትገባ የምትጠመቀው፣ እና አፈላለቁም ደግሞ ጠበሉን በማታየው ቅጽበት ጻዳ ነጭ ሆነ በምድር ላይ እንዲህ ነው ጭም ብለህ የማገልጸው፣ ንጣት ያለው ጠበል ወጥቶ ነው የሚያጠምቅህ እና እንዴት ነበር የመጀመሪያ ቀን ጥምቀትህ? ሰዎች እንዲህ አደረገ ሊሰማቱ ሚሉ የሚመሰክሯል አሉና፣ ያንተም ጉጉት ያንተም ጥያቄ ነበረ ያን ይዘህ ገብታልና እጅና እግርህ ታስሮ የመጀመሪያ ቀን ስትጠመቅ የነበረው ስሜት እንዴት ነበረ? ይከብዳል ብቻ። እኔ የመጀመሪያ ጊዜ ስገባ በጣም ከባድ ነው። እንደነገርኩ ነው። እኔ እዚህ ያለው ብዙ ልጅነት አለኝ። አሁን በስጋ ነበር የምመላለሰው ቤተክርስቲያን። ስትሄድ ስጋዊና ሁሉ ነገር ስልታረግ በራስ ጥረት ነው ያም ደሞ ላይ በዚህ ሰዓት ስፔሻሊ ያለን በጣም አጓጊ ነገሮች አሉ። በስጋም አቃም ይከብዳል። ስትሄድ ስትመጣ በስጋ ነው። እዛ ግን መንፈስ ቅዱስ ነው የሚቀይር። ማንነትን ትቀይራ ነው መጀመሪያው ጥምቀት ቀይሮኛል። መጀመሪያው አቃን ስገባ። ወዲያው በጣም ነው የደነገጥኩት ብዙ ነገርም አይቼ ነው ግን አሸልበህ በመተሳሰብ እንደዛ ነው የመሰለኝ። እምታይ ከጠበኩት በላይ ነው የሆነው። እና እታስሬ ልክ ጸበሉ ሲመጣ ያው ነጎድጓድ ነው የሚመስለኝ። እንደውም ከጉድጓድ የሚመጣ ጸበል አይመስልህም። ከዛ ጸበሉ እየቀረበ ሲመጣ ሁሉ ድንጋጤ ይፈጥርብሃል። እግራችን ላይ ይመጣ። ከዛ የሆነ የማጥንት ሽታ ሲሰማ መተንፈስ ጀመር። በቃ ልክ ሰው ሊሞት ሲል እንዴት ነው እንደዛ፣ በጣም መተንፈስ መሰቃየት ጀመር። የመጀመሪያው እንደውም ወደ መጨረሻ አካባቢ ስለነበርኩ ትንሽ ነች ነካችን ጸበል ግንባር ለመታ ትንሽ እየጸበልን እሷ እንደነካችን የራሴን አላቅም፣ በቃ ሄድኩ። ያው ሁለተኛው ብዙ ጸበሉ ሲመጣ የለውም ነበር። ወዲያው እኔ ለመሰወር ቶሎ ነበር የተሰወርኩ መጀመሪያ ቀን ቆየሁ እዛ እግዚአብሔር ይመስገን። መጀመሪያ ጥንቀቴ እንደዛ ነበር። እንዴት ነበር? አሁን ያው ሰዎች ነጠላ ልብስን ስንታዮች ጤነኛው ሙሉ እንመስባለን፣ በውስጣችን ግን ብዙ አለ ና ያው አንተም ወደዛ ቦታ እህትህን ብትልክህ የራስ የሆነ በህይወት ጥያቄ ነበረ እና እንዴት ነበር ታዲያ ሰማቱ ቅዱስ ጊዮርጊስ ያደረገልህ ነገር እንዴት ነበረ? ዛ ለስራ ጉዳይ ድሬዳዋ ሄጄ ነበር እና ነግሬሃለሁ፣ በጸሎት የጠየኩት ነው። የጊዮርጊስ ሜዴ ውጤት ማርያም ቤተክርስቲያን የጠየኩት መልስ ነው የተሰጠኝ። ያን መልስ ነው ጊዮርጊስ ሄጄ ያገኘሁት። እንደዛ አይነት ሰው መሆን ነበር የምፈልገው። ያን ደግሞ መሆን የምፈልገው ጌታ እንደዚህ ጊዮርጊስን አላውቅም። እንደነገርኩ ከዛ በፊት ያን ጸሎት ሳደርግ በርሜሉ ጊዮርጊስ እንዳለ እንደዚህ አይነት መንፈስ እንደሚሆን አላውቅም ነበር። ከዛም በኋላ ነው ከጸሎቴ በኋላ ነው ያወቅሁት። የመጨረሻዋ ቀን እና የዛ የጸሎቴ ውጤት የተወሰደኝ ጊዮርጊስ ወሰደኝ ብዬ ነው የማመን። ምክንያቱም የተደረገልኝ እዛ ነገር የመጀመሪያ ቀን እንደሄድኩ በቃ ብዙ ጥሩ ነገር ነው ያሳየኝ እግዚአብሔር። ጥሩ ቦታ ነበር ብዬ የመጣሁት እና በሁለተኛ ቀን ስሄድ ፈውሴን አገኘሁ። በሁለተኛ ቀን ስሄድ ነገርኩ። የቡናውም ከባድ ነበር። የመጀመሪያ ቀን ሁለተኛ ቀን ተሰውሬ ስመለስ የሚያሳስበን ጭንቅላት የለው። ሁሌ የሚጨንቀኝ ነገር አለ፣ እዚህ ጋር ያዘኝ ልክ ቡና እዚህ አናት ለሁለት ከፍሎ የሚይዝ ነገር አለ፣ ጭንቅላት ምታት፣ ራስ ምታት ምናምን ነገር አለ እና ሀሳቡም ሁለቱ አንድ ላይ ሆኖ ነው። ተሰውሬ ስመለስ እዛ ላይ ነው የቆምኩት፣ አልነቃውም። እዛ ስሜት ላይ ቀረው ማለት ነው፣ ያ ማስበው ሀሳብ የሚይዘኝ እና የቡናው ስሜት ላይ። ከዛ ወደ ራሴ ስመለስ እነዛ እየጠፉልኝ የመጡት የጭንቀቱን መንፈስ የቡናውን መንፈስ ታንቆ ሌላ ጭንቅላት ተፈጠረልኝ፣ ሌላ አስተሳሰብ እንደ አዲስ እንደ አዲስ ሰው። ግን መጀመሪያ ሲመለሰኝ እዛ ላይ አስቀርቶኝ ያን እያየሁ እዛ ፈዝጄ ቀርቼ ከደቂቃዎች በኋላ ወደ ሌላ ከዛ ወጥቼ በቃ ሌላ ሰው ነኝ። በጣም ደስተኛ ሰው ነኝ። አይደለም የቡና ሰው ያለበት ወይ እንደዚህ። ከዛ በኋላ ተቀየርኩ። እግዚአብሔር ይማስከን። እና ምንድነው ልጅነቱ ብዙ ሰው ስለ ምድራዊ ነገር ልጠይቅ ትችላለ። ግን ዋናው ሰው ነፍሱን ነው ማትረፍ ያለበት። እኔ ነፍሴ ነው ያተረፍኩት። የሚገርምህ ነገር አሁን እዛ ያየሁት ነገር መጽሐፍ ቅዱስ ለቤተ ክርስቲያን ትማራለህ። ብዙ ሰዎች እድለኛ ነን እዛ ሄደን አያየን ሰዎች ምክንያቱም ከሞትኩ በኋላ ህይወት እንዳለ በመጽሐፍ ነው የምናውቀው። ሄደን ማየት ደግሞ ሌላ ነገር ነው። ያን ሳናምን ነበር አይተም ምናምን የነበረው ሰማይ ህይወት አለ እየተባለ ነው የተማርነው። ገባ አይደል? እኛ ግን እድላችን ምንድነው ሄደን ህይወት እንዳለ በዓይናችን አየን። በቃ ያሳየሃል እግዚአብሔር። አንተ የፈለከውን ያውን ስለ ስጋዊ ነገር አይደለም ማውረድ መንፈሳዊ ነገር ስታወራ ህይወት አለ። አጥያትን አሁን እዚህ ተላምደ ነው እንደቀላል ነበር። ምን ቀድም እንዳልኩ ነው በስጋዊ ነው የምንመላለሰው የምትታገለው። አሁን ግን መንፈስ አለ። ከዛ ከመጣ በኋላ የሚያስፈራ ማ ትንሽ አጥያት ለመስራት ፈራለ ያ ነገር ይመጣል። አንተ የሚጠብቅ ጋይድ የሚያደርግ መንፈስ አለ በውስጥ። እዛ ተጠምቀህ ስትመጣ ልጅነት ያ ብዙ ትቀየራለ ሙሉ ለሙሉ ውስጥ መንፈስ ይቀየራል። ካንተ ጋር ብሎ የሚሄድ አይላላ። የሆነ ቦታ ስትሄድ አሁን ድሮ ይገፋፋ ይገፋፋ ነበር ሂዲድ አሁን የለም። አሁን ጥሩ መንፈስ ነው ያለ ራሱ ጋይድ ያደረገ አልገባል ትንሽ ይሄን አጥራት ለመስራት በጣም ለልጅነት መንፈስ ይመለሳል። በልጅነት ይሄን አታርክስ ትባል አታረግም ትፈራለህ። አሁን እንደዚያ አይነት መንፈስ የጠየኩትም ያንን ነበር እና ያንን ነው ነው እና እዛ ስትሄድ ዋናው ህይወትን ታተርፋለህ። ከዛ በኋላ እዛ ሂዶ የሚመጣ ሰው ዋጥያት የሚዳፍራል የሚል ግምት የለኝም ይፈራል። ይሆነ ነገር ስላሲል ሶስት ደቂቃ አይሞላም ነገርኩ ስንሰወር የነበረችው ሰዓት በጣም አጭር ነች። ከሁለት ደቂቃ ምላት ትበልጥ ትችላለች። ግን እስከምትመለስ ያለው ጉጉት ስቃዩ ምናምን ስታየው የአንድ ሳምንት የሁለት ሳምንት ነው ይመስል። እንግዲህ በዛ ደቂቃ ይህን ያህል ከተሰቃየ ሙድሜ ልክን ሲሆን ምንድን ነው ብለህ አለምን እንድትነቅ ነው የምትሆነው። መጀመሪያ ትልቁ ነገር ህይወትን ታተርፋለህ፣ ወደ እግዚአብሔር ትመለሳለህ። ከዛ በኋላ ደግሞ ምንድነው ሌላውም ይመለስልሃል፣ የምትፈልገው ነገር ይመለስልሃል። ጥያቄዎችህ ተመልሶልህ ነው የመጣው? ተመልሶልኛል። በቃ እግዚአብሔር ይመስገን። አሁን ያለኝ መንፈስ ያለኝ አስተሳሰብ ከዛ በፊት የለኝም። እንደዚህ መሆን ነበር ምፈልገው ቡና ውስጥ እንዴት ነበረ? አሁን ሙሉ ብዙ ሰዎች አያምኑ፣ የሚገርም በጣም እንደምጠጣ ስለሚያውቁ በጣም እንደሚከብደኝ ነው። እነሱም ስለማይችሉት ማለት ነው። እና በቡና ዙሪያ ነገር ከሚከራከሩ ሰዎች አንዱ ነኝ። አሁን አጠጣም፣ አሁን አልጠጣም። እግዚአብሔር ይመስገን። ምንም ጭራሽ ሲኒ ሳይ ሌላ ነገር ነው የሚታየኝ። ሲኒዎች ላይ ስታየኝ እንደውም ተከራካሪ ነበርኩ። ቡና በየትኛው እምነት ነው የሚከለከለው? ያል መጽሐፍ ቅዱስ ተከራከር ነበር። ግን የነገሩኝ አባት ምንድነው ትክክለኛ ነው። ከዛ ከጥምቀቱ በኋላ ተገለጠልኝ። አንድ ትንባሆ እና ሌላ ሱስ የሚያደርግ ሰውና ቡና የሚጠጣ አንድ ነው። ምክንያቱም ትንባሆ የሚወስድ ሰው ከዚህ ከዚህ የተለየ ነገር አያደርገውም። ድብርት ነው፣ ራሱን ያመዋል፣ ራሱን ጨንቀዋል። ስለዚህ ሱሰኛ ስለሆነ ቡናም አሁን ባልጠጣ እንደዛ ነው የሚያደርገኝ። ስለዚህ ልዩነቱ ምንድነው ብዬ ራሴን ጠይቅ አደረገኝ። አንድ ስለ ሱስ ተገዥ እስከሆነ ድረስ የቡናውን ጽድቅ አድርገው ያኛውን እንትን የሚያደርገው ነገር የለም ትንባሆ እና የውል የተገለጠልኝ መቼ ነው? ከጥምቀቱ በኋላ ነው። እዛ ከገባሁ በኋላ በቃ አሁን አንደኛ የቡና ተቃዋሚ ሆንኩ፣ እንጂ ከዛ በፊት አቋማለሁ እዛ ሁኜ ተዳፍሬ ጠጥቻለሁ እያልኩ አጥያት አይደለም ቢጂ እና እንደዚህ አይነት ልብ ነበረኝ። እንደዚህ አይነት ልብ ደሞ እግዚአብሔር መስበር ይችላል በቀላሉ አስተምሮ ሰብሮ ይኸው ለዚህ አብቁቶኛል እልሃለሁ። መልካም እንግዲህ፣ ይሄን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እዛ ቦታ ላይ ብዙ ሰዎች በእኛም በኤልሻዳ ኦርቶዶክስ ሚዲያ ብዙ ሰዎች ድነው እንደዚህ አሁን ይሄ ቀላል፣ ከዚህም በላይ ብዙ ነገሮች ተደርጎላቸው ይሄ ለሰው ዘነው እንጂ የማይቻለው ለእግዚአብሔር የሚሳነው ነገር የለ። ሁሉም ነገር ለእግዚአብሔር ይቻላል። እና አንተም የተደረገ ነገር ምናልባት፣ ግን ብዙ ሰዎች አሁንም በርሜል ቅዱስ ጊዮርጊስ ይሄን ያደርጋል፣ በርሜል ቅዱስ ጊዮርጊስ ይሄን ያደርጋል እያሉ የሰማቱ የቅዱስ ጊዮርጊስ ነው የጠበሉን ድንቅ ታምር የሚያጠለፉ ሰዎች አሉና አንተ እዛ ከሄድክ በኋላ ስለቦታው በምን አይነት መልኩ ተገልጸዋለ? በእድሜ ልጊ ጊዮርጊስን ያን ነገርኩ እኔ ኮ እንደው ማን ነኝ አለቀስንኛ እውነት ነው ነገር ሁላችንም ጌታዊ እኛ ማንን እዚህ ይህን ክብር ልናይ ማኑ ነን ነሆነ በእግዚአብሔርን እያለቀስን ነው እስካሁን እናመሰግነው ምክንያቱም ያችን ቦታ ለመርገጥ ራሱ ብቁ ለመናገር ይቅርና ለመርገጥ የፈቀደልን አምላክ እግዚአብሔር ይመስገን። እንደዚህ ከማለት እኮ ማየት ነው ገባ ለምን፣ ብዙ ጊዜ ወደዛ መሄድ የሚፈሩት ሰዎች ምንድን ነው? ኃጢአት ያስፈራ። ቅዱስ ቦታ ስትሄድ ውስጥ ያለ መንፈስ ነው የሚያስፈራ። የምትፈራ ከሆነ እኮ ውስጥ ሌላ ችግር አለበት ማለት። አሁን በርሜል ጊዮርጊስ ሴጌን ነገርኩ። በመጽሐፍ ቅዱስ ድሮ ሕፃን ሆነንም በሰንበት ትምህርት ስንማር ሲኦል እንዳለ ገነት እንዳለ ይህም በትምህርት ነው የምናውቀው። በርሜል ጊዮርጊስ እኮ ሄደ እንደሌላው ፀበል አይደለም። በሰማያት ተመስሎ በመንፈስ ነው የምትጠመቀው ይሄን የምትናገር እከሌ አደረገኝ እከሌ እንዲህ አለኝ እንድትል እንኳን አይመችም ለማውራት። እዛ መንፈስ ቅዱስ ነው የሚያጠም በአይነህ ደግሞ ታይዋለህ። እዛ ሄደም ስታሰወር እኮ የምታያቸው ነገሮች ያየኋቸው እኮ ብዙ ነገሮች አሉ። በስጋዊም እኮ ሊጠቅም ይችል ነገር አለ። ግን እኔ ምንድን ነው የማስበው፣ ዋናው ሰው ህይወቱን ማትረፍ አለው አለበት። ዋናው እንደዚህ እንደዚህ አይነት ሰዎች እኔ የምመክራቸው ይሄን ሀሳባቸውን ትተው እግዚአብሔር እዛ የሚያሳያቸው ለራሳቸው የሚመጣ መልእክት አለ ጸበል ምንም የሚያወጡት ነገር የለም መንፈስ ቅዱስ ነው የሚያሳያቸው ገባ ያን ባይናቸው ሲያዩት መስካሪ ነው የሚሆኑት ነገር ጠዋት መጡ እንጂ አሁን ልንገር ላውራ ብትል ቃላቶች የለኝም ስለ በርሜሉ ጊዮርጊስ እንዲህ ነው እንዲህ ነው ብለህ ለማን ቦታ ውስጥ ሰው ትፈራለህ ያላየ ሰው ሊዳፍር ይችላል እኛ ከምን እንደወጣን ተሰውረን እኮ በዛው እግዚአብሔር ነገር እግዚአብሔር ፍቃድ ነው የምንመለሰው በዛ ሰዓት ውስጥ እንጂ ማን ያነቃል ነበር ገባ አይደል ስለዚህ ይህን የገም ተመልሼ እሄዳለሁ። እኔ እስከምመለስ ቦታውን እስከምረ ጓግቻለሁ። ደግሜ እስከሚሄድ ድጋሚ ለሚሄድ አዎ፣ በረከቱ ትልቅ ነው። ሁለተኛ ደግሞ እናንተንም በጣም አመሰግናለሁ ኤልሻዳይ። አሁን ብዙ ስንመጣ ብዙ አውርተናል ከጓደኞች ጋር ነው ነው ከከፈልነው በላይ ነው ሰርቪስ የሰጣችሁ እንደውም አዋት የሌለ ነገር እናድርግ እስከማለት ደርሰናል። ምክንያቱም መንገዱን አይተናል የምታወጡትን የበረከት ስራ እንደምንሰሩም አስበናል እኛ እንዲያውም፣ ለበረከት ነው እንጂ ምን ያተርፋሉ ነው ያልነው። የምታወጥ የከፈል ነውና የተደረገልን መስተንግዶ እዛ እስከምንደርስ የምታረጉት ሁሉ የሚከፈሉትን ስናይ ብዙ ቦታ ይከፈላል። ያን ሁሉ ወጪያችሁን ስናይ እግዚአብሔር ባርካችሁ። በዚህ አጋጣሚ እንዲያውም ላመሰግናችሁ ወዳለው ሌላ አጋጣሚ አላገኘሁም ነበር ላመሰግናችሁ። እኛ ምን አመሰግናለን፣ እግዚአብሔር ያክብረልን። እንዲያው በስተመጨረሻ ስለ ሰማቱ ስለ ቅዱስ ጊዮርጊስ በተለይ ዛ ቦታ ሰዎች ሲሄዱ ይሄን ነገር ቢያደርጉ ጥሩ ነው የምትለው ነገር ማስተላለፍ የምፈልገው መልዕክት ካለ እድሉ ልስጥህ። እናታችን ምርት ደለጎ ቅዱስ ትኪዳንብረት ይደ ነበረ እዛም ተጠምቃል። ይሷን አያይዘህ እስኪ ያካፍለ ኪዳንብረትና ጊዮርጊስ ምንም ልጅነት የለውም። የጸበሉ አመጣጥ ነው እንጂ ሁለቱም ጋር ተሰውራል። ያኛው ጸበሉ ከላይ ነው የምታሸተው። የጊዮርጊስ መቶ ያጠምቀሃል፣ ያኛው አባናቸው ያጠምቆ በቃ እንጂ ጸበሉ ማዛው ራሱ የጸበሉ ማዛው አሰባወሩ ሁሉም አንድ ነው። ወምንም ልዩነት የለውም ሁለቱም። እና ለሰው መክረው ነገር ምንድነው እኔ ትንሽ ከርኩ በኋላም ለራሴ ያሰብኩት ነገር ነው። ከመምጣት በፊት እንዶ ንሳዬን ጨርሼ ቆነናዬን ጨርሼ ማለት የሚሰጥ ንሳ ገብተው ብቻ ተሯርጦ ከምትገባ ቆነናውን ሰው እዚህ ጨርሶ ባለበት ቦታ ንሳ አባት ይዘው የተሰጠውን ቆነና ጨርሶ የሚቆርብም ካለ ቆርቦ በቃ ንጹህ ነብቴ ደግሞ እግዚአብሔር የበለጠ ሞር ብዙ ነገር ሊያሳይ ይችላል። ብዙ እንደውም ለሌላው ልተርፍ ትችላለህ። እና እኔ ያን ቦታ ማሰብ ምንድን ነው አሁን እንደምታየው ነው፣ ዓለም ሴጣን የነገሰበት ሴጣን በየቦታ ያለ፣ እግዚአብሔር ደግሞ መንፈስ ቅዱስ እኛ ሴጣን እንድንዋጋ ኃይል የሚሰጠን ቦታ ነው ብዬ ነው ማስበው። እኛም እዛ ሄደን ኃይል ተቀብለን የዛ ኃይል ከአያት ደግሞ ዓለም ላይ ሆነን ሴጣን መወቅ ቀላል ነው ብዬ ነው ማስበው። እና ያን ነው የምመክራቸው ነገር ቢኖር ቆንናቸውን ጨርሰው ንስሐ ገብተው ንጹህ ነው ቢሄዱ የተሻለ ነው። እንግዲህ እግዚአብሔር መልካም ነገር ከኛ የበለጠም ነገር ሊያደረግ እኛ ጥያተኞቹ እንደዛ ካደረገ ንጹህ ነ ስትሄድ ደግሞ ምን እንደሚያደርገ ያው እንግዲህ መገመት ቀላል ነው። ለእኛ ያደረገልን ለእነሱ ብዙ ያደርጋል። መልካም ወንድማችንን ጥሪያችን አክበራ ሴዷችን ድረስ መታ የሰማቱ የቅዱስ ጊዮርጊስን ምስክርነት ስላካፈልከን እጅግ አድርግ አመሰግናለሁ። መልካም አድማጮቻችን፣ ተመልካቾቻችን ሚዲያው የኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ይህ ተናገሩ፣ ድንቅ ስራውን ለአለም መስክሩ። የበርሜል ቅዱስ ጊዮርጊስን ምስክርነት ከወንድማችን ከናትሬል ጋር ሆኜ ፕሮግራሙን እያዘጋጀው ሳቀርብ ወደ እናንተ የነበርኩት እኔ ወንድማችሁ ዘማሪ ላይ ነኝ። ከቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት ጋር በድጋሚ እስከምንገናኝ ቸር ሰንብቱ።